አሰላሙ አለይኩም ወረህመቱላህ ወበረካቱ። ዲስክ ዩቲዩብ ተከታታይ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ በጣም ጠፍቻለሁ፣ ብዙም ቪዲዮ አልሰራም። አንዳንድ ሰዎች ያው ብዙ ጨንቆሻል፣ ምን ሆነሽ ነው? ሰላም አይደለሽም ወይ? አንዳንድ ሰዎች ደግሞ የሆነ የሰማችሁት ነገር አለ መሰለኝ። ብቻ ብዙ ነውና ነገሩና እኔ አልሐምዱሊላህ ረብ አለሚን። በነገራችን ላይ እኔ ደስተኛ ነኝ ወዶች ይሄ ሀገር ቤት ስኖር አልሐምዱሊላህ ረብ አለሚን። እንደውም ስደት ላይ በጣም ብዙ መከራዎች፣ ለምን እንደው አላውቅም። በነገራችን ላይ በጥቅሉ ስላችሁ ስደትም ኖሬ ብዙ መከራ፣ ብዙ ስቃይ ያሳልፈ ያለው፣ አገር ቤትም እንደውም ስትኖሩ በተለይ ሀገራችን ላይ ኢትዮጵያ ላይ የገንዘብ አናሳ አለ የሰዎች አመለካከት አለ። የአረብ ሀገር ሴት ነቅላለች አምሮ የላትም ጭንቅላት የላትም እብድ ናት ብዙ እንባላለን። እና ያንን ሁላ ነገር ለእኔ ምንም አይደለም። በእርግጥ አንዳንድ ነገሩ ግግሮች የሚሰማችሁ ነገር አለ በጣም የሚያም ነገር ግን ያ ማለት ለስኬት ከስደት ይልቅ አገሯ ላይ ብትቸገርን ምርጫዋ አድረጋለች። ለምን እንደው አላቅም አልሐምድላ እና። ውዶችዬ የሚከፋ ነገር አለ፣ የሚያስቸግር ነገር አለ፣ የሚያም ነገር አለ። ቢሆንም ግን አልሐምዱሊላ የመሬን እምላችሁ በጣም ትቸገራላችሁ። በተለይ በገንዘብ በሰው በማህበረሰቡ በዲናችሁ ትልቅ ፈተና አለ፣ ትልቅ እና ስብሓናላ ስደት ላይ ካሳለፍኩት ይልቅ አገሬ ላይ ካሳለፍኩት ይልቅ ስደት ላይ ያሳለፍኩትን እንደ መከራ እንደ መጥፎ ነገር ነው የሚገርመው። ስደት ለእኔ በባለ ውለታዬ ነው። ምንድን ነው ካላችሁ አልሐምድላ ኒቃብ እንድለብስ፣ ዲኔን፣ ሃይማኖቴን እንዳቅ እንድማር፣ በተለይ ደግሞ ለዲኔ ዋጋ እንድሰጥ። ድሮም አልሐምድላ የሚገርማችሁ አንድ አመለካከት ነበረኝ። በድሮ ኢትዮጵያ በነበርኩበት ሰዓት አረብ ሀገር ሳልሄድ አጎቴን ራሱ ጸጉሬን ማየት እንደማይችል ብዬ ነበር ማስብ። እማምን እምነቴ እንደዚህ ነው ብዬ ነበር ማስል የገዛ አሁን የአባቴ ወይም የእናቴ ወንድም ሀጅ ነብይ ነው ሳይሆን ብቻ ፀጉሬን ማየቱ ለኔ ሐራም ነው ብዬ ነበር ማስብ። አልሐምድሊላሂ ረቡል ዓለሚን። ያ ነገር ግን ቀርቶ ዛሬ ላይ አልሐምድሊላሂ ደጉንም መጥፎውንም ጥሩውንም ማየታችሁ እንድታገናዝቡ የሚያደርጋችሁ ነገር አለ እና እያ ነገር ለኔ ትልቅ ባለውለታ ነው። በተለይ ደግሞ መከተል ሙከረማ መዲነተል ምነወራ፣ አልሐምድሊላሂ ሀጅተል ወዳ ነዚ ነዚ ነገሮች አልሐምድሊላሂ አላህ ገጥሞኝ ሰቶኝ አልሐምድላ ረቡል ዓለሚን። እንግዲህ ይቀበለኛል ኢንሻአላህ መቼም የሰው ልጅ ደካማ ነው ባሪያው አላህ ለባሪያው ብዙ ነገር ያጠፋል ይቅር ይላል እና እንደዛ ብሎ ይነው መሰል እነዚህ ነዘነ ውድሎች አግኝቻለሁ ቁርአኔንም አልহামዱሊላ ቀርቻለሁ ከዛም ደሞ ኒቃብስት ነኝ ብያለሁ አልহামዱሊላ እንግዲህ አላህ ይየ ደሞ ሱሚያቀውን ወንጀሌን እኔማቀውን ወንጀሌን አላህ ይቅር ይበለኝ እናንተ ማታውቁት ደግሞ ብዙ ወንጀል አለብን የምሬን እምላችሁ የሰው ልጅ እኮ ወንጀሉ ግልጽ ቢሆን ወላሂ ማንን ማን አይቀርበውም ሱብሃነላህ ለምን በቃ የሰው ልጅ ባህሪው ነውና እና ይሄ ይሄ ሁሉ ውለታ አለብኝ ግን ከዛ ግን ባሳለፍኩት ችግሮች በጣም ነው እንትን የሚለኝና ከዛ ከታየው ነገር ይሄ ይሄ ሁሉ ውለታ ሳውዲ አረቢያ ላይ ስኖር ይሄ ሁሉ አላህ ውለታ ውሉሊ ግን እኔ የደስታ ህይወት ኖርኩ ብዬ አላስብም ግን ሀገሬ ላይ ግን ከዛም በላይ ይቸገራለሁ ትቸገራላችሁ። ብዙ ችግሮች በተለይ ገጠር ስትኖሩ ገጠር ላይ በጣም ከባባባድ ነገሮች አሉ። የምር ንምላችሁ ታ ካፊሮች ራሱ ያላቸው አመለካከት ምናልባት ቤተሰቦች የማህበረሰቡን ከነሱ ተመሳሳይ ተካፊሮች ተመሳሳይ ብዙ ብን ብዙ ነገሮች አሉና ያ ያ ሁላ ችግር ሲኖር ለእኔ ምንም አይደለም አልሐምድላህና። በዚህ በዚህ ደስተኛ ነኝ ስላችሁ ነው። በሚመጡ ችግሮች ደግሞ አልሐምዱላህ እስካሁን እየወጣሁት ነው። ወደፊት የሚመጣው ካለፈው አይበስም ብዬ ነው ማስብና አልሐምዱላህ ሰላም ነኝ ደና ነኝ ስላችሁ ነው። ባረከላሁ ፊኩም። በዛሬ አንድ ኮሜንት አይቼ ነው በጣም አንድ እህቴ እናት አባት የለኝም፣ ሀገር ልመጣ ሳስብ እናት አባት የለኝም እና በጣም ነው የሚጨንቀኝ፣ እስኪ አክሲዮን ልግዛ ወይ ምናምን እያለች ጥያቄ አቅርባለች። ኢንሻአላህ አክሲዮኑን ነገ ተነገ ወዲያ እናወራበታለን። ሀገር ቤት ስትመጡ ብዙ ችግሮች አሉ፣ ግን ምሬን ነው የምላችሁ፣ ስደት ካሳለፋችሁት አይብስም ብዬ ነው የማስበው። ሀገር ቤት ስትመጡ በጣም የምትቸገሩት ነገር ምንድነው? ገንዘብ ላይ ነው። አዎ፣ ገንዘብ ከሌላችሁ እናንተ ምንም አይደላችሁ። የምሬን ነው የምላችሁ። ገንዘብ አስፈላጊ ነገር ነው፣ በተለይ አሁን ላይ። በነገራችን ላይ ገንዘብ የምንወድ ሰዎች ወይም ገንዘብን ይወዳለው ስል ገንዘብ እኮ ህይወት ነው። ገንዘብ እኮ ጤና ነው ገንዘብ እኮ ሰውነት ነው። ገንዘብ እኮ ትዳር ነው። አንዳንዴ ሁልጊዜም ማለቴ ለምሳሌ አንድ ሴት ልጅ አንድ ወንድን ስታገባ የሚያስፈልጓት ቁሳዊ ነገሮች አሉ። መጠለያ፣ ልብሶች፣ ጉሶች፣ ምኖች፣ ከበላው ሊያበላት ከጠጠው ሊያጠጣት ከለበሰው ሊያለብሳት ደስተኛ ሊያደርጋት ገባችሁ? ይሄ ይሄ በገንዘብ የሚመጣ ነው አይደል? ለምሳሌ ጥለሽ ያስፈልጋል። ለዚህ ለዚህ ገንዘብ መኖር አለበት። አያችሁ እናንተ ከዛ ደግሞ ስነ ልቦናችሁን ለማስተካከል ደግሞ ከአላህ ጋር ግንኙነታችሁን ማሳመር ነው። አንደኛው ማን ነው? አላህን ሱብሃነሁ ወተዓላ ማምለክ፣ ከዛም በኋላ ለአላህ ሱብሃነሁ ወተዓላ እጅ መስጠት፣ ከዛ ዱንያን መኖር ነው በቃ። ገባችሁ? ይሄ ከሆነ ሁለቱ የተመሳሳይ ናቸው። ዱንያም ያስፈልገናል፣ አሄራም ያስፈልገናል ብላችሁ ማሰብ አለባችሁና፣ እህቴ ወላሂ ሀቂቃ እናት አባትሽን የወሰደብሽ ወይም ቤተሰቦችሽን የወሰደብሽ አላህ ነው። አላህ እነሱን የወሰደብሽ ጌታ አይጥልሽም። አንቺ ዛሬ ላይ ፈተና ላይ ነሽ። አልሐምዱላህ እናት አባት ያለው ሰው ቢያምርም ቢከፋም ምንም የፈለገ ችግር መከራ ቢደርስባት እናት አባት ካላት በርግጥ ሰላም ነው፣ ቀላል ነው። ሌላ ሁሉ ለምን አንዳንድ ሰው እኮ እናት አባቶቻችሁ እንኳ ቢጠሏችሁ እናንተን በህይወት ካሉ ግን ትንሽ የሆነ ነገር አለ። የሆነ ጥቃት ላይ ሲደርስባችሁ ሲያው ቤተሰብ ዘመድ እናት አባት ቅር ይላቸዋል። እንደውም አንዳንዴ እኮ ይገጥማሉ ብዙ ጊዜ እና እናት አባት ትልቅ ፖይንት ትልቅ ቦታ እንዳለው አውቃለሁ። ያ ማለት ግን እህቴ፣ እናት አባትሽን አንቺ አላህ ወሰደብሽ ማለት ጠልቶሻል ማለት አይደለም። ወላሂ አይደለም። ሀያቴ እንሻላ፣ አብሽሪ። አላህ ያግዝሽ፣ አላህ ይርዳሽ፣ አላህ ስብሀነ ወታላ ነገሮችን ያስተካክልልሽ። እና እንደዚህ አክሲዮን የምትገዥበት ገንዘብ ካለሽ የሆነች ቀለል ያለመጠሽ ቤት ገዝተሽ እዛች ላይ እንሻላ እንደ ድህነትሽ እንደ ቤትሽ መኖር ስትቺ አክሲዮን እንደሞ ገዛለሁ በላይ ዛሬ አትንጠልጠይ። ምሬ ነው ምላችሁ፣ በተለይ እናንተ እናት አባት ያጣችሁ እህቶች፣ በስደት ላይ ያላችሁ፣ እናት አባቶቻችሁ ናታችሁ የምትሰቃዩ ህቶች፣ የምሬን እምላችሁ ካለፈው ስቃይ አይብስ። እናት አባት ከማጣት በላይ እኮ ትልቅ ሙሲባ የለም። በቅ ገባችሁ። እና ምንላችሁ ፈልጌ ነው። አልሐምዱሊላህ ረብ ልዓለሚን አሁን እህቴ ቢያንስ እናትና አባትሽን አይመ እንትን ያን አለ አይደል? ለናት ለአባትሽ አንቺ ውለታ መዋል ትችያለሽ። ሰደቃ ብትሰጭ ግን ቢያንስ ከርግማናቸው ነጻ ነሽ። ምርቃት ባይኖር ከርግማናቸው ነጻ ነሽ እና ሀገርሽ መጣሽ፣ ትዳር መያዝ ካለብሽ ትዳር መያዝ፣ መኖር ካለብሽ መኖር፣ ነገሮችን ማስተካከል ቀስ እያልሽ ኢንሻአላህ። ደሞኮ አላህ እሱ ለኸይሩ ነው። እናት አባትሽን ነው ወሰደ እንጂ ጣልቶሽ አይደለም። እንደውም አላህ ሲሆን ለሚወድሽ ነው ፈተና ነው። በቃ እናት አባት ያለን ሰዎች ፈተና ነው እናት አባት የሌለን ሰዎች ፈተና ነው። ገንዘብ ያለን ሰዎች ፈተና ነው። ገንዘብ የሌላቸው ሰዎች ፈተና ነው። በቃ ይታገሳሉ፣ አይታገስም። ድህነት ለራሱ ፈተና ነው፣ አውቃለሁ። ግን ያ እንዳለ ሆኖ ተስፋ የመቁረጥ ስሜት፣ ነገሮችን በቀና አለማሰብ የሆነ ማን አለኝ እኔ ብቻዬን ነኝ ሰው የለኝም። ብዙ ቦታዎች እኮ በእናት በአባት እየተጎዱ ነው፣ እያለቀሱ ነው፣ ገንዘባቸው የተበላ በእናት በአባት አያሳዝንም? ባዳ እኮ ቢበላችሁ የምር ነው የምላችሁ። ስብሐናላህ

አይዞሽኔ ቆንጆ እና ውዶችዬ፣ እንሻላህ ሀገር ቤት መግባት ፍላጎት ካላችሁ ነገሮች እንደዚህ ጥሩ ነገር ወይም ደግሞ የሆነ ለእናንተ የሚሆናችሁ ነገር ካለ በሰው ሀገር እድሜያችሁን አስጨርሱ ነው የምለው። ህይወት አጭር ናት እና ህይወት አጭር ናት በቃ፣ ህይወት አጭር ናት። በጣም በጣም ምናልባት እህቴ አሁን ላይ ማግባት እያለብሽ ትዳር መያዝ እያለብሽ የእናትሽን የአባትሽን መተካት እያለብሽ እንደዚህ በጭንቀት አእምሮሽን እንደዚህ በማጨናነቅ ነገሮችን እንዲበላሽ በማድረግ ሁልጊዜ በለቅሶ ህይወትሽን ማበላሸት የለብሽም እንሻአላ ምናልባት እኮ አንቺ እናት አባትሽን አላህ ቢወስድብሽ የሚያዝንልሽ የሚወድሽ የሚንከባከብሽ ነገሮችን እንትን የሚልልሽ የሆነ ሰው የአንቺ አካል አለ ምናልባት ባልሽ ሊሆን ይችላል እና ይሄ ነገር አለ ብለሽ ውስጥሽን በማሳመን በተለይ ደግሞ እንደዚህ እኔ እንደዚህ ልል የቻልኩት አክሲዮን ጠይቅልኝ ስላልሽ ነው። አክሲዮን የሚገዛ ገንዘብ ካለሽ አክሲዮን ትተሽ የምሬን እምላችሁ ከተማ ላይ ውሃ መብራት ያለው ቆንጆ ቤት ገዝተሽ በዛች ዘና ዘና ብለሽ በዛች ማለት ነው ዘና ብለሽ መኖርቶች ያለ ሲሆን አላህ ሚሰጥሽ ዱአ አድርጊ። አላ ያገዘሽ ባረከላሁ ፊኪ። ውዶችን ላይ ብገላይ ሼር አድርጉልኝ። ተኮሜንት ለምን ምትሎትን በላት ቤታችንን አድርጉላት ኢንሻላህ። በተለይ እናት አባት የደራችሁ ቤቶች አንድ እህት አለዋችሁ ብዬ ማለት ነው ማለት እኔ ብዙ ጉድለት አለብኝ። በነገራችን ላይ ግን ሰውን መጉዳት አልፈለግም። ጉድለት ስላችሁ ደካማ ሆን ይኖረኛል። ብዙ ነገር ያላስተካከልኩት ነገር ይኖራል። ግን በሀሳብ በእህትነት በቤተሰብነት እህታችሁ ነው ባረክላ